እዚህ ድረስ ጠርታችሁኝ ተሳስተዋል? አይደለም ሰዓቱ አልወጣም። ተጠርቼ ከብሬ ተጠርቻለሁ አደለ? ልክ ልክ ነህ፣ ምንም አልተሳሳትክም። ግን ከአንተ በፊት ነው። በጣም ይቅርታ፣ ሌላ እንግዳ ያው ስለሆነ ማክበር እንዲ ጓጉቼ አጥቼ ነው ነው ሀብቴና ደረጀ ከስታዲዮም ተለቀው ጥበቃ ሆኖ ደረጀ ሀብቴ እየሮጠ መጥቶ በየብርቱካን እየበላ ሙዝ እየበላ አው ሮጦ መጨረሻ ላይ መጥቶ አንኳክቶ፣ ጠዋት ነው የተለቀቁት። ማራቶን ሀብቴ ማታ መጣ፣ አንኳክ ወደረይ ዘበኛ ሆኖ ምን እንደሆነ ሲሉ፣ አይ ጠዋት የተለቀቅነው ቀረ ብለው እንዳሰረዙኝ ብዬን የመጣሁት ልማት ያንኳኮ ስራ የመጀመሪያ የኔ ናት። ፍልፍሉ ያው በጣም እንደውም እኔ በጣም ፍልፍሉ የሚያዝናናኝ እንዲህ አብረን በምንሆንበት ሰዓት፣ አንዴ ምን አጋጠመኝ መሰለህ? ኳስ ላይ በሰማ በለው ይደገፋል አይደለ? ብዙ የጊዮርጊስም የቡናም የአርሴናል የማንችስተር። በቃ አርሴ አሸነፈ ሲባል አርሴ ደጋፊ አለ፣ ማንች አሸነፈ ሲባል ቲፎዞ እየጨመረ ይመጣል። እና አንድ ቀን እና ፍልፍሉ ኳስ የሚባል አያውቅም ፍልፍሉ በእኔ የተነሳ አብረን ቄራ እንኖር ነበር የተወሰነ ጊዜ ሁለት ሺህ ምናምን አካባቢ ላይ ከዛ በዛ ሰዓት በእኔ የተነሳ ማታ ማታ ኳስ ያል እኔ ደግሞ የማንቸስተር ደጋፊ ነኝና ሮናልዶን ያቃል ፈርጉሰን ያቃል ሮኒን ያቃል ከዛ ታክሲ ከጎፋ ወደ ቄራ እየመጣን ነው መሰለኝ ታክሲ ሹፌር ግጥም አድርጎ ሞልቶልሃል ይሄ አርሰናል ተጫዋቾች ከዛ እና አርሰናል የዛ ሰዓት ጨዋታ አለ በዛ ሰዓት ቅዳሜ ቀኑት እዚህ ይለኛል እንደዛሬው እየተጫወቱ እያለ ኳስ አታይም እንዲህ አልኩት ጀመረ እንዲ ያለ አሁ አርሰናል እኮ አሁን አለ፣ አልኩት። ያኔ እነ ኤቡኤ ምናምን የሚሏቸው እነ ቬራ ምናምን የሚባሉ ተጫዋቾች ነበሩ። በዛ ሰዓት ላይ ፓትሪክ ቬራ እነሱ ነበሩና እስኪ ቆይ ይሄ ልጅ የምር ያውቃቸዋል እንዲህ ያልኩና ፍልፍሉ ማንን ያውቃል ብያለ፣ ፈርጉሰን ሮኒን፣ ሮናልዶን ያውቃል። ከዛ ኤቦኤን ያሳየት አይደሉም አርሰናል ናቸው፣ ናቸው ማንቸስተር ስለሚያውቃቸው ነው። ማታ ማታ ይጀውጥና ያ እንትን መልመል ጀመረ ኳስን እንጂ ስለ ኳስ ምንም የለም። ክብን አትኳሷ ይልሻል እንጂ ጥቅሟን አያውቅም። ሁሌ በረኛ ሆናለሁ ይላል። ቤት እንደምትገባ አላውቅም አለ ጎል ውስጥ ነው የምትገኙ ብሏል። ከዛ ይሄ ጥቁር ነው ይሄ በጣም የምወደው አጥቂያችሁ ነው አልኩት። ኤቦዌን ነው ያልኩት። ጥቁር ነው ልብበል። ፈርጉሰን አለኝ አልኩት። ፈርጉሰን አለኝ ፈርጉሰን ማን ነው? ሏሉ እንዴ! ሄኖ አይቤን እያሳይ ዞራለን። የማንቸስተር አሰልጣኝ አይደለም። እና ብዙ ጊዜ ኳስ በሰማበለው ስለሚደገፍ ነው። ፈርጉን ኳስ ወሰድ ሰው ለይቷል። ስንት ዓመት ኳስ አይቶ ማያቅልጅ በትንሽ ጊዜ ውስጥ ለይቷልና፣ አንዳንዴ በሰማበለው በለው የምንደግፋቸው ነገሮች ስላሉ ብዬ ነው ማለት ነው። እና ከፍልፍሉ ጋር ብዙ አሳልፈናል። በጣም ጥሩ ወዳጄ ነው። ብዙ ጊዜ የተለያዩ ኮሜዲ ስራዎችን ታቀርባለህ እንደው ማትረሳው ገጠመኞችን እስኪ እናንሳ ስራዎች ላይ። ወይኔ አስታወስከኝ አንተ ረስቼው ነበር። ዓለም ሲኔማ ስራ እየሰራው ፊልሙ ከመጀመሩ በፊት አንድ 15 ደቂቃ መድረክ እመራለሁ ስታንዳፕ አቀርብና ሳልሳ ሙዚቃ ምናምን ምናምን እንትንላለሁ ኢንቫይት አረግና ከዛ ውስጥ ሁለት ሁለት ሰው ወይ ፊልም ወይ ስፖርት ወይ ሳልሳ ወይ ጂም እንጋብዛለን፣ አለም ሲኒማ ማለት ነው። እና እንትን እያልኩ ቀልድ እየቀለድኩኝ ነው፣ ከባድ ቀልድ እየቀለድኩ ነው። የሚወዳት ጓደኛዬ ጓደኛው ከሌላ ሴት ወንድ ጋር ቁጭ ብላለች። መብራት ደግሞ አለም ሲኒማ ያፋጥጠሃል። ፍለፊለፍለፊለት አሁን ቀልዱን እየቀለድኩ ነው። ሲሳሳሙ ያየሁት እንዲህ ይባባሉ ቀልዱ ጣፋኝ

አሉም ብለው መሳሪያዎች ጥያቄ እንጨርሻለን። ልብ በሉ የዛ ሰዓት የሁለት ሁለት የምጋብዘውን ጨርሻለሁ። ቀልድ ሲጠፋኝ ጎበዝ መሆን አለብህ ፋስት መሆን አለብህ እና እነሱን እያየው እንግዲህ ወገኖቼ የዚህን ቀልድ መጨረሻ ያወቀ ሁለት ሰው ጋብዛለኋል። አዎ ና እኔ እዛ ገና ሐሳቤ፣ ምክንያቱም አብረን ስንሸኝ ከጓደኛዬ ጋር ያናሳሳብ ነው ያየሁት። ደገመች አሁንም ጓደኛ እንዳልሆነ ይሄ ቀይ ነው ያጥቁር ነው ቀልዱ ጥፍት አለኝ። ከዛ በኋላ እስቲ አንዱ ይሞክራል፣ እዛ ጋር አንዱም ይሞክራል፣ እዛም ይሞክራል። መጨረሻ ላይ በር ላይ ያለ ልጅ የሆነች ነገር ነገረኝ። በቃ እንትኑ ቀል የቀልዱን ስሜት የሚገልጽልኝ ነገር ወይ ጓደኛ ወይ እንትን ባለቤት ካለ ጋብዣሉ አልኳ። በዛ ተፋታው። ከዛ በኋላ ጓደኛዬን አልነገርኩትም። ከባድ ነው መናገር እንደዚህ አየሁ ማለትና እንደው በጨዋታ በጨዋታ ሲነግረው አው እንዲያል ምን እነሱ ግቢ ዲቪ የደረሰው ልጅ አከራዩ ስለደረሰ ካላገባሽ ብሏት ከሱ ጋር እንትን እያሏት ነው አለኝ። አየሁ እንዳልል ምን አፋለኝ ገባለን ነው። አይ ገላገልህ አልኩት። እንዴት አለ። በቃ ገላግለሃል አልኩት። ውጭ ከሄደች በኋላ ነገርኩት። ያው ከወሰዳት በኋላ በገባህ። አንዳንድ ሰው የማይናገር አለ፣ የውስጥ እንትኑን መውለት ነው። ምን ትላለች መሰል በጣም ጎበዝ ልጅ አለችኝ፣ እና እንትን ነው ጭንቅላቱ ፈጣን ነው። ድሮ ባቄላ ስጋን ይተካል ይላል ቤተሰብም ወይ አስተማሪ ስጋን፣ እኔም ባቄላ እና ሁሌ ቢማማ ይሄ ባቄላ ስጋን ይተካል አልኳት። ብልጥ ናቸውን ልጆች በእውነት ነው የምልህ፣ አባዬ ይሄ ስጋን ይተካል አለችኛው። ለምን ታዲያ ቆዳውን አሸጡትም? ማለት ከእኛ እንዴት እንደሚፈርሙት። ጃፓን ምን ትሰራለች መሰላችሁ? ይሄ የሰው ማንነት የሚለካ ሚዛን ትሰራለች። ስትለካ በቃ ከአፍሪካ ማን ይሁን አልሲሲ ተመረጠ በቃ አፍሪካን ይወክላል ተብሎ ከራሻ ያው ፑቲን ባይደን ተመረጠና ያ ሚዛን እንዲስነካው ማንነት ይናገራል። የጃፓን በቃ በዓለም ላይ ብዙ ነገር ቴክኖሎጂ ስለሰራች ይሄ ደግሞ የባሰ እውቅና እንዲሰጣት ነው። እና የዛ ሚዛን ላይ ሲወጣ ማንነቱን ትናገራለች። ሚዛኑ ይጽፋል ኪሎ ሆን እንደሚጽፈው ከዚ የመጀመሪያው ወጪ ባይደን ሆኑ ወጡና ሲመዘኑ ካፒታሊስት ብሎ ጻፈ። ጃፓን ተመሰገኔ፣ ተጨበጨበላት ሌላው በቃ አዳራሽ ውስጥ ያለ። ከዛ ፑቲን ፑቲን ሲወጡ ኮሚኒስት ብሎ ጻፈ። ልብ በሉ፣ ከዛ ጋር የሳቸውን ካፒታሊስት ብሏል፣ እዚህ ኮሚኒስት ብሏል። ከዛ በቃ እንትና አልሲሲ ይውጡ ተባለ። አልሲሲ አንድ እግራቸውን እንድ ሲያደርጉ ሲናዩት ካፒታሊስት ነው ኮሚኒስት ሊለይ ነው ብሎ በጣም ጓጉ። በቃ ሁለት አንዱ ኃያል አገር ጋር አሁንም እዚህ ሲነኩ ሲናይ ካፒታሊስት፣ ኮሚኒስት ሊለይ ነው ብሎ ፈገግ ብለው እርግጥ ሲያረጉት ኮንፊውዝድ አንዴ መቼም የኛ ስራ ታውቃላችሁ፣ የአራት ሰዓት ነው፣ ሌሊትም ቀንም ነው። እና ከሆነ ቦታ እመጣለሁ፣ ደክሞኛል። አንድ ካዛንቺስ ጋር አካባቢ ነው። ተጣራ አርቲስቱ አለ፣ ቀረፃ ላይ ነህ አለ። የሚወድህ እንዳለ ሁሉ ደግሞ የሚለክፍህ አለ፣ ወደ ሌላ ነገር የሚከትልና፣ አይ አይደለሁም፣ ል አንድ ደክሞኛል። አይ አይደለሁም፣ ስማ አለ ስም እየጠራ እንትናን አሮርጨዋለሁ፣ እንትናን አሮርጨዋለሁ አለ። ዝናብ አይመታውም ሽል የሚል ልጅ እኮ ነው፣ ግን በቃ ወኔው ደስ ይላል። የሚገርምህ ስጋ ይዟል፣ የሚጎረስህ ስጋ ይዟል እየበሉ ሰው ወጥቶባቸውን ሊጣሩ የመጡት አያገጣጥምህ እኮ አንዳንዴ በዛ መሃል አያደርስ ሆን ዱልያ አያድርስ። እንዴት ያለ ቦክስ እዚህ ላይ ያረፈብኝ መሰላችሁ? ያለ ቦክስ ያጋሳል። ከእሱ ኧረ እሱ በገጀራ ቢመታኝም አያመኝም። ሌላ ሰው ቦክስ ያጋሳል። አሁንም በልሜም በውኔም የማረሳው ቦክስ ነው። በእውነት እልም እዚህ ያደረገ ያልታየኝ ኮከብ የለም። ጠፉ የተባሉትን ላኔ የመጡት የዛ ሰዓት ይሄ እውነት 17 ሚሊየን ነው አይደለ? ቀለም አለ የሚባለው ወረምን አላት። በዛ እርስ በርሱ ብታባዘው በቃ ብልጭልጭልጭልብኛል። ህልም መሰለኝ ሊደግመኝ ሲል ወደ መንቃቱ ላይ ነበርኩና ያስቁት። እግዚአብሔር ይመስገን ወደ ቀልቤ ተመልሼ ነበር። እኔ አጫወትኩ። እንደ አቅሜ ሳጫወት ፖሊስ መጣ። ፖሊስ መጣን ይልጥ ተላቀቅ ብሎ እሱን ጀልጡ እኔ ልዘልጥ ስል አወቀኝ። እንዴ ምን እየሰራችሁ ነው? ስል ቀረፃ ላይ ደናል መድኒያ ለምን ቀረጻ ላይ ነኝ? ለምን ይቋረጥ? አጅሬ ካሜራ ሲፈልግልህ በቃ አንድ እኔን አውቆኛል ፖሊሱ። እግዚአብሔር ይመስገን፣ መታወቅ አንዳንዴ ይጠቅመሃል ለካ። ድርሻ ይለወጣ ቆንጆ አድርጎ እኮ ነው የሰጠኝ ግን የምታጫውቶ ማን ነው? ያኛው የሰጠኝና። አዎ ሊደግመኝ ስል ያዝኩት ሚስኮልን። ሌላ ጓደኛ የያዘው ያቺ ማ በምን አቅሟ እሷ ምትን ያራግፊያት ነው የሚሄደው በዛ መሀል እኮ ነው እኔ አሩጥ ምናምን ስልኮ ነው ቆንጆ ቦክስ። በጅ በሰው እጅ መሀል የደረሰ ቆንጆ ቦክስ አልኩ። በቃ እንትን የማይረሳ ቅርስ ነው። ከዛ ይሄኛው እንዳልኩ እያጫወትኩ ውሸቱ ነው ይላል እሱ አይደለም ካራክተር ነው እለዋለሁ። እኔ ደግሞ በልተ ብሎ ነው ለምን ይቋረጣል? ምክንያቱም አረካሁኝም ምንም ብታረገው እኮ ከተመታ በኋላ በቃ ምን ሆነን ነው? ውስዋስ ውስዋስ ውስጥ ነው ያለሁት። ሰጠው ቀረፃ ላይ እንት ውሸቱ ይላል። እኔ ቀረፃ ላይ ካሜራ የታለ ሲል ያው ፎቁ ላይ ለዋለሁ ጅር ይፈልጋል እግዚአብሔር ይስጠው፣ ጥሩ ፖሊስ ነው። እንዲህ ፖሊስ ይስጥ፣ እንደዚህ አስተዋይ ታግሶ፣ ከዛ ሲ ጨርስ ወደቀልኝ። አለቀህም አለኝ። ከሳህለው አለ። እሺ የኔስ ከንፈር አይደለ እንዴ ደሙ ኬቲም ጣ አንተ ይሄ ያበጠው ላ የኔስ ደም ብዬ ስል ደም የለም ይሄ እንዴ በቃ አይኔን ከልሎኛል። ወደ ላይ አይ እሱማ እኔ አይደለሁኝም ብሎ ካዳረገ ካዳረገ በቃ ከዛ ፖሊስ ጣቢያ ድረስ ስትይ ልብስ በቃ ነፍስ የለት ወጣ። ምክንያቱም ልታድር ነው ቤተሰብ አለ ምናምን ደደዘ ደሞ እስር ቤት ጠይቄ አላቅም፣ እንኳን ታሰሪ ፖሊስ ጣቢያው ጋር ድረስ ፖሊሱ ምን ይለኛል? እዚሁ ተስማሙ እሺ በለው ምናምን ይለኛል። አይ እላለሁ። የውሸቴን ብመለስ እኮ ደስታዬ ነው። እደር ሊልህስ ይችላል።